በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወዲያ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን የሆኑ ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 3 የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ስለ ክርስቲያን ኑሮ ሥርዓት አንተ ግን ለሕይወት ትምህርት የሚገባውን ተናገር። ሽማግሌዎችም ከዝሙት የነጹ፣ የነቁና ብልሆች የሆኑ ዘንድ፣ በሃይማኖት እንዳይጠራጠሩ፣ እንዲፋቀሩና አስተውለው እንዲታገሱ ተናገር። ባልቴቶችም እንዲሁ በጠባያቸው የተቀደሱ የማያሙና ለመጠጥ የማይገዙ ይሁኑ። በጎ የሆነውንም ትምህርት ራሳቸውን ያነጹ ዘንድ ለሴቶችም ያስተምሩ። ወጣቶች ሴቶችንም ባሎቻቸውንና ልጆቻቸውን እንዲወዱ ያስተምሩ። በእነርሱ ምክንያት አንድ ሰው እንኳን የእግዚአብሔርን ቃል እንዳይነቅፍ ራሳቸውን የሚገዙ ንጹሖች እንዲሆኑ በጎውን እንዲሰሩ፣ ጠባያቸውንና የቤታቸውን ሥርዓት እንዲያሳምሩ ለባሎቻቸውም እንዲታዘዙ ይምከሯቸው። ጎበዞቹንም ሰውነታቸውን እንዲጠብቁ ብልሆችም እንዲሆኑ ምከራቸው። በበጎ ምግባር ለሁሉም አርአያና ምሳሌ ሆናቸው የሚቃወም ሰው በእኛ ላይ የሚናገረውን መጥፎ ነገር ሲያጣ እንዲያርፍ አነጋገርህና ትምህርትህ አንድ ሰው እንኳን በማይንቀው ነውር በሌለበትና ሥርዓት ባለው አነጋገር በንጹሕ ይሁን። አገልጋዮችም ለጌቶቻቸው ይታዘዙ። በሁሉም ደስ ያሰኟቸው፣ በሁሉም አይጨቃጨቁ፣ አይስረቁ! ነገር ግን መድኃኒታችን እግዚአብሔር ያስተማረውን ትምህርት በቦታው ሁሉ ያመስግኑ ዘንድ በንጹሕ ሥራቸው እምነታቸውን ይግለጡ። የሚያድነው የእግዚአብሔር ጸጋ በሰው ሁሉ ዘንድ ታውቋልና፣ እርሷም ከኀጢአትና ከዓለም ፍትሆት እንለይ ዘንድ በዚህ ዓለምም በጽድቅ በንጽሕናና በፍቅር እንኖር ዘንድ ታስተምረናለች የተመሰገነውን ተስፋ የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ከኃጢአት ይቤዠን ዘንድ በበጎ ምግባር የሚፎካከር አዲስ ሕዝብንም ለእርሱ ይመርጥ ዘንድ ስለ እኛ ራሱን አሳልፎ የሰጠ። ለሁሉም ራስህን ዝቅ እያደረግ ይህን ለሁሉ ምከርና አስተምር ገስጽም፣ የሚያስትህም አይኖር። መጀመሪያዊቱ የሐዋርያው የቅዱስ ጴጥሮስ መልእክት የቤተሰብ አስተዳደር እንዲሁ እናንተ ሚስቶች ሆይ፣ ከእነርሱ እንዳንዱ ለቃሉ የማይታዘዝ ቢኖር ከሴቶች መልካም ሥራ የተነሣ ያዩ ዘንድ ያለ ጥርጥርም ሰውነታቸውን ይጠቁሟት ዘንድ ለባሎቻችሁ ተገዙ። እየፈራችሁም በንጽሕና አካሄዳችሁን አሳምሩ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይንም ዋጋው ብዙ የሆነ ልብስን በመጎናጸፍ የውጭ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ የልብ ሰውነት ይሁንላችሁ። ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበሩ። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቹ ሁኑ። እንዲሁም እናንተ ባሎች ሆይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቃሉ። የሴቶች ተፈጥሯቸው ደካማ ነውና፣ ጸሎታችሁ እንዳትሰናከል ሚስቶቻችሁን አክብሩ። እነርሱ ከእናንተ ጋር ክብርና ሕይወትን ይወርሳሉና። የሁሉም ፍጻሜ የባልንጀራችሁን መከራ እየተቀበላችሁ እንደ አንድ አንድ ልብ ተሆኑ ዘንድ ነው። የሐዋርያት ሥራ። ጳውሎስም በእስያ እንዳይዘገይ በኤፌሶን በኩል ሊሄድ ቆርጦ ነበር። የሚቻለው ቢሆን ለበዓለ ሐምሳ ኢየሩሳሌም ለመድረስ ቸኩሎ ነበርና ከመሊጡም የቤተ ክርስቲያንን ቀሳውስት ይጠሯቸው ዘንድ ወደ ኤፌሶን ላከ። ወደ እርሱም በመጡ ጊዜ እንዲህ አላቸው። ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በዘመኑ ሁሉ ከእናንተ ዘንድ እንደ ተቀመጥኩ እናንተ ታውቃላችሁ። እግዚአብሔርን እያገለገልሁ በፍጹም መከራና በለቅሶ ከአይሁድም ሴራ የተነሣ በደረሰብኝ ፈተና እየተጋደልሁ በጉባኤም ሆነ በቤት ስነግራችሁና ሳስተምራችሁ ከሚጠቅማችሁ ነገር አንዳች እንኳን አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከርሁ አሁንም እንሆ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ነገር ግን በዚያ የሚያገኘኝን አላውቅም። ነገር ግን መንፈስ ቅዱስ በየከተማው መከራና አስራት ይጠብቃል ብሎ ይመሰክርልኛል። ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልሁትን ሩጫዬን እንድጨርስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እንሆ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ አውቃለሁ። እኔ ከሁላችሁም ደም ንጹህ እንደሆንሁ እነሆ ዛሬ በዚች ለሊት መሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወርኋችሁና ያልነገርኋችሁ የለም። የሉቃስ ወንጌል ስለ ፈሪሳዊውና ስለ ኃጢአተኛይቱ ሴት። ከፈሪሳውያንም አንዱ በእርሱ ዘንድ ምሳ እንዲበላ ለመነው ወደ ፈሪሳዊውም ቤት ገብቶ በማዕድ ተቀመጠ። እንሆ ከዚያች ከተማ ሰዎችም አንዲት ኀጢአተኛ ሴት በፈሪሳዊ ቤት በማዕድ እንደ ተቀመጠ አውቃ ሽቶ የመላበት የአልባስጥሮስ ብልቃጥ ገዝታ መጣች። በስተኋላውም በእግሮቹ አጠገብ ቆማ አለቀሰች። እግሮቹንም በእንባዋ ታርስ ነበር። በራስ ጸጉሯም እግሮቹን ታብሰውና ትስመው ሽቶም ትቀባው ነበር የጠራው ፈሪሳዊውም ባየ ጊዜ በልቡ አሰበ፣ እንዲህም አለ፦ ይህስ ነቢይ ቢሆን ኖሮ ይህቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀም ነበርን? ኀጢአተኛ ናትና። ጌታችን ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። እርሱም እንዲህ አለው ለአንድ አበዳሪ ሁለት ባለዕዳዎች ነበሩት በአንዱ አምስት መቶ ዲናር ነበረበት በሁለተኛውም ሀምሳ የሚከፍሉትም ባጡ ጊዜ ለሁለቱም ተወላቸው እንግዲህ ከሁለቱ አብልጦ ሊወደው የሚገባው ማንኛውን ነው ስምዖንም መልሶ ብዙውን የተወለት ነው እላለሁ አለው እርሱም መልካም ፈረድህ አለው ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው ይህችን ሴት ታያታለህን? እኔ ወደ ቤትህ ገባሁ፣ ለእግሮቼ ውሃ እንኳን አልሰጠኸኝም። እርሷ ግን አልቅሳ በንቧዋ እግሬን አራሰች፣ በጸጉሯም አበሰች። አንተስ ሰላምታ አልሰጠኸኝም። እርሷ ግን ከገባሁ ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን እንኳን ዘይት አልቀባኸኝም። እርሷ ግን እግሬን ሽቶ ቀባችኝ። ስለዚህም እልሃለሁ ብዙ ኀጢአቷ ተሰርዮላታል በብዙ ወዳለችና ጥቂት የሚወደድ ጥቂት ይሰረይለታል። ብዙ የሚወድም ብዙ ይሰረይለታል። ሴቲቱንም ኀጢአትሽ ተሰረየልሽ አላት። በማዕዱ የተቀመጡትም እርስ በርሳቸው ኃጢአትን የሚያስተሰሪ ይህ ማን ነው ይሉ ጀመር። ሴቲቱንም አላት እምነትሽ አድኖሻል በሰላም ሂጂ። ስንክሳር ቅድስት ማርታ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሦስት በዚህች ቀን በተሐርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምሥር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዘሩ ነበር ከዚህም በኋላ ስራዋ ተገለጠ የርኩሰት ሥራንም በግልጥ አብዝታ የምትሰራ ሆነች ክብር ምስጋና ይግባውና የጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች እንድትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት እንዲህም አላት አንቺ በምግባር የረከሽ ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። ትዋትም ዘንድ አባበለችው፤ እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶስም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሐ እገባለሁ እንጂ ወደዚህ ሥራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልነው አላምንሽም አላት። ያን ጊዜም ሄዳ ጥሪቷንና ዋጋዋን ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማዕቃ ልብሶ ወደ ደናግላን ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገሥጻት ነበር፦ በጭቃና በደንጊያ ወደ ታነጸው ቤት ለመግባት ካልተውሽ፣ በብርሃን ወደ ተሠሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንህን ከሚጠብቀው የደረሰብኝን ሀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶቼ ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ ሀያ አምስት ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ኤጲስቆጶስ ቅዱስ ኢላሪዮስ ሰማዕት። በዚችም ቀን ቅዱስ ኢላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉሥ ዮላኪዮስን ጣዖታትን ስለ ማምለኩ ይገሥጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ። እንሆ አሁን እኔ አንተን ከሥቃይ ጽናት የተነሣ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህም በኋላም ከመኳንንቶቹ ላንዱ መኮንንን ሰጥቶ ባለመራራት ያለማቋረጥ ሁል ጊዜ እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳን ከቶ ሳያቋረጥ ሁል ጊዜ እያሰቃየው አንድ ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህ ይህችም ምልክት ክብር ይግባውና በጌታችን ኢየሱስ ብዙዎች አምነው በሰማዕትነት ሞቱ። ከዚህም በኋላ ካታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ፣ በእርሱ ላይም የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን።